በጣም ልዩ የሚያደርገው ነገር ለሁሉም ሰው እኩል የመክፈሉ ሁኔታ ነው። ምናልባትም እኛ አንዲት እንቅስቃሴ ወይም ደግሞ አንድ አክቲቪቲ ስናደርግ እሱ በእጥፍ ይከፍለናል ማለት ነው። የዛሬው ቪዲዮ አዲሱን ቻሌንጅ ወደ እናንተ ማድረስ እና በተግባር ማየት ነው። ሁላችሁ ሞክሩት። እጅግ በጣም ቀላል ነው፣ ነገር ግን በእጥፍ ይከፍላችኋል ማለት ነው። እውነት ለመናገር ሳታዩ ዝም ብላችሁ ከላይ ብቻ መግቢያውን አይታችሁ እንዳትሸወዱ፣ ተጠቀሙበት። እኔ በራሴ በሁለቱ አካውንት ነው ቼክ ያደረግኩት። ምናልባት ትልልቅ ሽልማቶች 2250 እንደሚከፍል አውቃለሁ። እሺ፣ አሁን እንግዲህ ወደ ቪዲዮችን ገብተናል ማለት ነው እና እያንዳንዱ እንቅስቃሴ ባይዘወይ ሲስተሙ ዝም ብሎ አይደለም አደለም፣ ወደኛ ፎርዋርድ የሚያደርጉት ወደኛ የሚያመጣው የሆነ ጥቅም ስላለው ነው። የሰራ ሰው ሞርዛን ኤክስፔክቴሽን ነው። ማንም ሰው ግን እዚህ ላይ ይሄንን አዲሱን የፋን ክለብ ቻሌንጅ ተከፋይ ነው የሚሆነው። አንድ ስትሰሩ ሁለት ሁለት ስትሰሩ አራት አስር ስትሰሩ መቶ አድርጎ ነው የሚከፍለው። ይህን ቼክ አድርጉት ትግደላችሁ። እስኪ አሁን እኔን ላሳያችሁ። እኔ በሁለቱ በትልቁና በሁለተኛው ቻናሌ ወይም በባለቤት ቻናል ሁለቱን ፋንክ ለማስገባሁኝ እንዴት አድርጎ እየከፈለ እንደሆነ ላሳያችሁ በየ4 ሰዓቱ መክፈሉን በዛው እግረ መንገዳችሁን ታይቷላችሁ። አሁን ቀጥታ እናንተ የምታደርጉት ሁላችሁም ያው ፋንክለብ ቀላል ነው ብዬ አስባለሁ። ለምሳሌ የኔን ቅመም ወይም ኢማን የሚለው እንትን ስነካ ታሽ ላይ እዚህ እንደምትመለከቱት ምን አለ ፋንክለብ የሚላል አደለ? ያው ሁላችሁም ታቁታላችሁ። እሱን ስትነኩ እንትን ይላችኋል፣ ፋንክለብ እንድትቀላቀሉ መቶ ኮይን ማለት ነው። ባጭሩ መቶ ኮይን ይቆርጣል። ስለዚህ አሁን ፋንክለብ የምትለዋን ነካዋት። ፋንክለብ የምትለዋን ስነካ እኔ ጆይን ማድረጌን ራሱ ላይ እያሳየኛል እያሳየ ነው ያለው። ስለዚህ ጆይን አድርጌ መቶ ነው መቶ ኮይን ነው የሚቆርጠው መቶ ኮይን ስለቆረጠ እሱ ደግሞ እጥፍ አድርጎ ነው የሚከፍለን ማለት ነው። ይሄ ብቻ አይደለም፣ መቶ ኮይን ለፋን ክለብኛ ስናወጣ እንግዲህ ከጓደኛ ጋር ሞክሩት ብያቸኋለኝ አደለ። ብዙ አክቲቪቲዎች አሉ እዚ ጋር እንደምታቸው ነዘርዘር ያሉት እነሱንም አክቲቪቲዎች በጨመራቸው ቁጥር እንደዛው ክፍያው ይጨምራል። ያለ ምንም ጥርጥር ቼክ ማድረግ ትችላላችሁ። ሁለት ወይም ሶስት ጓደኛ ሆኖ ለምሳሌ የእኔ ልጆች የሆናችሁ በተግባር ቼክ እንድታረጉት እመክራችኋለሁ። ለምን እዚሁ እርስ በርሳችሁ አንዱ ለምሳሌ ለእኔ ፋንክለብ እኔ እንዳውም ጠቅለል አድርጌ መቶም ሁለት መቶም ልጆች ፋንክለብ ላይ እንትን እላችኋለሁ ብዬ አስባለሁ። እኔ ወደ እናንተ ፋንክለብ እቀላቀላለሁ፣ እናንተ ደግሞ ወደ እኔ ፋንክለብ ትቀላቀላለች። ከዚያስ እንደገና ደግሞ አንድ ደግሞ ባለመቶ ፋንክለብ ቦርድ ኮይን አዘጋጅተዋል። ለዙ ሲስተም ማለት ነው። ያም ነው ቻሌንጅ ተብሎ የሚጠራው። ያችን ሴንድ ታደርጋላችሁ። ወደ እኔ ስትልኳት ስንታወጣችሁ ማለት ነው አጠቃላይ ሁለት መቶ ኮይን። ይሄ እንግዲህ አስር ኮይን ለመልቀም እንግዲህ ላይቭ ላይ ፓርቲ ላይ ይሄን ላኪ ቦክስ ማለት አይደለም። ይሄ ግን የሚገርም ቻሌንጅ ነው። ስለዚህ እሷን ስትቀላቀሉ እዚህ ጋር በረጅሙ ያሳያችሁ ይሄ ቀዩ መስመር እየሞላ እየሞላ ይመጣል ማለት ነው። ይሄ እዚህ ጋር ያለው እየሞላ እየሞላ መጨረሻ ላይ ሌቭል አለው። ሌቭሏን አይታችኋት ከሆነ ዝጋ ሌቭል ሰቨን ይላል፣ የኔ የእናንተን አላውቅም። የእናንተን ማየት ይችላል፣ ሌቭላችሁም እየጨመረ ነው የሚሄደው። ለምሳሌ ሁለት ጓደኛሞች ፋንክለብ ሲቀላቀሉ ይሄ ቀዩ እየሞላ ነው የሚሄደው ወደ መጨረሻ ማለት ነው። አንድ ሁለት ሶስት፣ ያ ፋንክለብ ሌቭላችሁ በጨመረ ቁጥር የሚከፍላችሁ የፖይንት መጠን እንደዛው ኢንክሪዝ ያደርጋል ማለት ነው። ይሄ ብቻ አይደለም በተግባር አሁን ደግሞ እንመለስና ይሄ ቦታውን ለማሳወቅ ያክለው ፋንክለብ ተቀላቀላችሁ ብላል። ሁለተኛው አክቲቪቲ ደግሞ ኮይን ውስጥ ግቡ። እዚ ጋ የኮይን ዝርዝሮች ውስጥ ገባል። ሁለት አማራጮች አሉን እዚ ጋ ለምሳሌ ይሄ ፋንክለብ የሚለው እዚ ጋ አለ፣ እንዲሁም ደግሞ ቀጥታ ጊፍት የሚለው አለ። የፈለጋችሁት ቦታ ያችን ፋን ላይት ቦርድ ኮይን ታገኟታላችሁ። ይኸው እዚያ አለች ባይዘ ወይ፣ ይኸው እዚህ ጊፍት ውስጥ ነው ያለችው ፋን ስትላለች ልክ ስትልኳት፣ መቶ ኮይን ነው የሚቆርጠው። መቶ ኮይን ብቻ ይቆርጣል ማለት ነው። እንደገና ደግሞ ፋን ክለብ ላይ እናድርገው። ፋን ክለብ ላይ ስናደርገው ይኸው አለች። እነዚህ ፋንክለብ ማለት ልክ ለምሳሌ እንደ እግር ኳስ ቡድን ደጋፊ የምትፈልጉትን ሰው መደገፍ ማለት። ይሄ ግን ቻለንጁ ለየት የሚያደርገው ይችን ኮይን በላክን ቁጥር ምን እናገኛለን? እኛ አድቫንቴጅ እናገኛለን። ለእኔም ለምሳሌ ስትቀላቀሉ እናንተም ታገኛላችሁ እኔም የእናንተ ስትቀላቀል እኔም አገኛለሁ ማለት ነው። የሚገርመው ከትናንት ወዳ ከሶስት ቀን በፊት ነው እ ይሄን የሞከርኩት። በየማታው በየሀራት ሰዓቱ ልክ ሰዓት ሲቀየር ባሳደጋችሁት ልክ ኮይን ጨምሮ ይመጣል ማለት ነው። ይችን ትላላካላችሁ እንዳልኳችሁ አንድ የኔ ልጅ ልበል ፋንክለቤን ተቀላቀለ፣ መቶ ኮይን ከፈለ። እንደገና ይችን ፋን ላይት ቦርድ ወደ እኔ ላከ። እኔም የእሱን ተቀላቀልኩና ይችን ፋን ላይት ቦርድ እልካታለሁ። መቶ መቶ ናት፣ ልብ በሉ። ጨረስን ማታ ላይ እኔም አንድ ሰው ነው የተቀላቀልኩት፣ እሱም ወደ እኔ አንድ ሰው ነው የተቀላቀለው አይደለ? ነገ ማታ አንድ ሰዓት ሲሄድ ምን ይመጣልናል መሰላችሁ? አልመሰላችሁ እዚህ ታች ላይ ያው የእንትናችን ሶሪ እንትናችንን ላሳያችሁ እዚህ ጋር ምን ያሳየናል? እቺ አራቷ ነጥብ አለች አይደለ? ከታች እሷ ጋር ያው ምልክት አለ የኢንካም ሪማይንደር። እሷ ሁላችሁም ስለምታውቁ ነው። እሷን አንድ ጊዜ ጠቅ አረጋለው። የቀይ ምልክት አላት ሜሴጅ ይገባለኝ። ሜሴጅ ሲገባ ኢንካም ሪማይንደር ብሎ ይው ይታያል ማለት ነው። ይሄ ኢንካም ሪማይንደር እዚህ ጋር ይው አለ፣ እዚያ ያከበብኩት ውስጥ ማለት ነው። እሱን ነክቼ ይገባለ ያው ሁሉንም አይነት እንትን ስለሚያሳየና ይሄው እዚ ጋ ላሳያችሁ ሁን የትናንትናል ኮንግራጁሌሽንስ ፎር ኮምፕሊቲንግ ዴይሊ ፋም ፓወር ፖይንትስ ኢንክሪዝድ ባይ ቴን ነው የሚለው። ይሄ የመጀመሪያው ነው። ኤንድ ጌት ዘ ሪዋርድ ፖይንትስ ሀንድረድ ይላል። ይሄ የመጀመሪያው ነው። ልብ በሉ። በሁለተኛው ቀን ደግሞ ሌላ እንቅስቃሴ አመጣ። ሌላ እንቅስቃሴ ዝቅ ብሎ ምን ይላል? ኮንግራጁሌሽን ፎር ኮምፕሌቲንግ ዴይሊ ፋም ፓወር ፖይንትስ ኢንክሪስድ ባይ 50 በ50 ጨመረ። ትናንት በ10 የጨመረው እንቅስቃሴ አሁንም ቀጥሏል ማለት ነው። ወደ ሌላ ሰው ደግሞ ጆይን አደረኩኝ። እያበዛኋቸው በ50 ጨመረና 200 ፖይንት አደረገው ገባቸው፣ አይደለ? ይሄ ቀጣይነት አለው፣ ሁል ጊዜ ነው። በነገራችን ላይ መቶ መቶዋን ማታ ማታ ይሰጣቸዋል ማለት ነው። ለእኔ ያወጣው ያ የኔ ልጅ ሆስት የነበረው ልጅ ሁለት ቀንትን ሲል ያችው ሁለት መቶ ኮይን አገኘ ማለት ነው። ሌላ ሲቀላቀል አሁንም በምን እየጨመረ ነው? በሀምሳ በመቶ በሁለት መቶ እየጨመረ መቶ የነበረው ሁለት መቶ ሆነ፣ ሁለት መቶ የነበረው አራት መቶ አምስት መቶ አንድ ሺህ እያለ በጣም ትልቅ ኢንካም ይኖረዋል ማለት ነው። ይሄ ደግሞ እየበዛ ሄዶ እንዳጋጣሚ የሆነ ፖፑላር ከሆናችሁና ከአንድ እስከ አስር ኢንተርናሽናልም አለው ይሄ ሎካሊ ወይም ደግሞ ኦሪጂናል በአካባቢ የሚወሰነው በኢትዮጵያ ወይም በአፍሪካ ብቻ የሚወሰነው የሪጅናል ስታትስቲክስ ደግሞ ምን ይሰጠናል? ከአንድ እስከ አስር ሽልማት አለው ከ250 ሺ ወይም ደግሞ መቶ ሺ እንደዛ እያለ 50 ሺ እስከ አስር ሺ እስከ አምስት ሺ ሽልማት ደግሞ በየ24 ሰዓቱ እናንተ እዛ ራንክ ውስጥ እዛ ደረጃ ውስጥ ስትገቡ ይከፍላል ማለት እየገባችሁ ማየት ትችላላችሁ በነገራችን ላይ ሁልጊዜ አብዴት አለው አብዴቶቹን ታስኮቹ በደንብ የሚሰራ ሰው አማይዚንግ የሆነ ክፍያ ይኖረዋል ማለት ነው ሞክሩት እኔ ሞክሬው በትክክል የሚሰራ እንዳው የሚያሰብኩት ምንድን ነው በርከት ያሉ ልጆች እንደነገርኳችሁ ቢያንስ መቶ ያክል የእኔ ልጆች መቶ ወይም ሁለት መቶ ወደ እኔ ፋንክለብ ይገባለሁ እኔም ወደ እነሱ እገባለሁኝ መልቲ ፐርፐዝ ነው ያለው ወይም ደግሞ እጥፍ ድርብ ጥቅም አለ ማለት እነሱ የሚጠቀማሉ እኔ አስቡት እኔ አሁን ለምሳሌ ብዙ ሰው ወደ እኔ ሲገባ፣ በእርግጥ እኔም ወደ እነሱ መቀላቀል አለብኝ። ያው እከክልህ ልከክልህ አይነት ነገር። ስለዚህ ምን ይሆናል? ሁለታችንም ተጠቃሚ ነን ማለት ነው። ወይን ወይን ይባላል ይሄ። ወይም ደግሞ እኔም ተጠቅሜ እናንተም ትጠቀማላችሁ እንደማለት ነው። የዛሬ ቪዲዮ እንደሚጠቅማችሁ አልጠራጠርም። ቼክ አድርጉና ሞክሩ። ስህተት ካለ ደግሞ እኔ ጠይቁኝ። እኔ ህን ያልኮይን አውጥቻለሁ አላገኘው የምትሉ እከፍላችኋለሁ እውነቴ ነው። ምላይ እኔ የእናንተ ሁለት መቶ ሁለት መቶም እሆን አራት መቶ ያወጣችሁት ካልከፈላችሁ አል ፔይ ፎር ዩ እከፍላችኋለሁ። ኑ ቶሎ ከእነ ምልክት ጥሩ ስክሪንሹት አድርጉና አምጡልኝ እኔ እከፍላችኋለሁ ማለት ነው። የዛሬውን እንግዲህ በዛ አጠቃልላለሁ። ነገ ወይም ደግሞ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካም ጊዜ።